የጋሽዬ ልጆች ምን ገጠማቸው? በዚህ ጋር ሀይሚና ብሩኬ ያሉበት ሁኔታ እጅግ አሳሳቢ ሆኗል። በሌላ በኩል አብርሽና ሩታም ሆድና ጀርባ ሆነዋል። በአጠቃላዩ ጋሽዬ ስለ ልጆቻቸው የፍቅር ግንኙነት ተጨንቀዋል። ሰላም ጤና ይስጥልን፣ ውድ የተከበራችሁ የቻናላችን ተከታዮች በያላችሁበት ሰላማችሁ ይብዛልን። አዳዲስ በሆኑ መረጃ በቅ ብለናል። ለቻናላችን አዲስ ከሆኑ ሰብስክራይብ ያድርጉ። ቀጥታም ይዘንላችሁ ወደ መጣ ነው ዝርዝር መረጃዎቻችን እናልፋለን እንግዲህ ያው ከሰሞኑ አነጋጋሪ የሆነ ቪዲዮ ሃይሚና ብሩኬ ለቀው ነበር። ይኸውም ብሩክ ፕራንክ በማስመሰል የሆነ ቪዲዮ ሰርቷል። ይኸውም የሆነ የመኝታ ክፍል ውስጥ ሆኖ ከሌላ ሴት ጋር ሆኖ እንግዲህ ሃይሚ ስትመጣ ፕራንክ ሊያረጋ ታስቦ ነበር። ታዲያ ይህ የሰራው ፕራንክ እሱ ከዚህ በፊት ከሚያስበው እጅግ የከበደ እንደሆነ ተናግሯል። ብዙ ጊዜ እኔ እንደዘነን ነገር ሰርቼ አላቅም፣ እንደው እንዴት እንደሞከርኩት ራሱ ግራ ገብቶኛል ነው የሚለው። ይሁን እንጂ ሃይሚ ደግሞ ባየችው ነገር እጅግ ተበሳጭታ፣ በጣምም ተናዳለች ማለት ነው። እንግዲህ ሃይሚ ጠቅለል አድርጋ ይሄ ነገር ሌላ ፍቅር ግንኙነት አላቸው ስትልም ነው የተሰማችው። ታዲያ በሁኔታው ብሩክ በጣም የተለያየ ነገርን ለማስረዳት ሞክሯል። ይሁን እንጂ ሃይሚ እውነት አልመሰላትም፣ ጉዳዩም አልተዋጠላትም ማለት ነው። ታዲያ ብዙዎች እነዚህን የፕራንክ ቪዲዮዎች በመመልከት እባካችሁ እንደዚህ አይነት ፕራንክ ቪዲዮዎች ቢቀር ይሻላል፣ እውነትም ሊመስል ይችላል፣ ሌላኛውን አካል የሚያስከፋል ሲሉ እንግዲህ ወዳጅ አድናቂዎቻቸው ተክሳት ሲሰጡም ጭምር ተመልክተናል። እንግዲህ በሌላ በኩል ደግሞ እንግዲህ የጋሽዬ ልጅ ከሆነው አብርሽ ደግሞ ከሩታ ጋር ያለው ግንኙነት እጅግ ከቀን ወደ ቀን እየተባባሰ እየተካረረን የመጣው ምክንያቱም የአብርሽ የድሮ ፍቅረኛ የድሮ ጓደኛ ነኝ ያለች ነፂ የምትባል ግለሰብ ብዙ መረጃዎችን እያወጣች ትገኛለች። አብርሽና ሩታ የተገናኙት ለብር ነው፣ ሌላ ለምንም አይደለም ብላ ሁሉ ተናግራለች። አያይዛም አብርሽ የድሮ ፍቅረኛዋ እንደነበር ወደ ሩታ የሄደው ለዩቲዩብ ስራ ብቻ እንደሆነም ነው ገልጻ የተናገረችው። ታዲያ ብዙዎች የመጀመሪያ ቪዲዮዋን ሲመለከቱ ውሸት ፕራንክ መስሏቸው ነበር። ጭራሽም ይተዋወቃሉም ብሎ የሚያሰበ አልነበረም። ይሁን እንጂ ድሮ ድሮ የሚያውቋቸው ሰዎች ድሮ ይቺን ግለሰብ ከአብርሽ ጋር ፎ ቪዲዮ የተለያዩ ነገር ሲሰሩ እንመለከታለን፣ ግን ፍቅረኛ እንደሆነች አናቅም ነበር ነው ያሉት። ታዲያ አሁን ላይ እንግዲህ ግለሰብ ብዙ መረጃዎችን እያወጣች ነው የምትገኘው። ከአብርሽ ጋር ድሮ የፍቅር ጊዜያቶችን የሚያሳለፈችበትንም ጭምር እያሳየች ትገኛለች ማለት ነው። ታዲያ ሩታ በሁኔታው በጣም እየተገረመች ነው ያለችው። በተለይ ደግሞ የተናደደችው ለምኔ በፊት ነገሩን አልነገረኝም ስትል ነው ሩታ፣ በጣም ስሜታ የሆነ የተናገረችው። ሩታ እንድትናደድ ያረጋት ነገር ምንድን ነው? እኔ በፊትም ቢሆን ጠይቄዋለሁ። ከዚች ልጅ ጋር ያለህ ግንኙነት ምንድን ነው ስለው ድፍንፍን አድርጎ ምንም እንደሌለው ነው የነገረኝ። ዛሬ ግን ይኸው ብዙ መረጃዎች እየወጡ ነው አሁን ላይ ድረስ እየፈራሁ ያለሁትም ከዚሽ ልጅ ጋር ግንኙነት አለው ብዬ ነው የማስበው በማለት ጭምር ነው። ሩታ እንግዲህ ይህንን ቃል በቃል የተናገረችው ማለት ነው። በቅርቡ የሆነ ጉዳይ ነበረው፣ ቡታጅራም አቅንቶ ነበር አብርሽ። ታዲያ ይህንንም በማስመልከት ሩታ የተናገረችው አብርሽ አሁንም ቢሆን ከነፂ ጋር ግንኙነት አለው፣ በድብቅም ይገናኛሉ በማለት ጭምር ነው። ሩታ እጅግ እንግዲህ ተናዳ በስሜትም ሆና ስትናገረው የተመለከትነው ማለት ነው። ያው አሁን ላይ የሚያነጫንጫት የእርግዝናም ወቅት ላይ ስለሆነች የምታያቸው አንዳንድ ነገሮች ይበልጥ ነው እያናደዷት የሚመጡት። ያው ይሄም የታወቀ ነው እንግዲህ የእርግዝና ላይ የሚከሰቱ ሆርሞኖች አንዳንዱን ሰው በጣም እንዲበሳጭ ያደርጓል። ታዲያ ይህንንም አስመልክቶ ነው እባክሽ ሩታ ተረጋጊ፣ ሁሉንም በቀስታ ለመፍታት ሞክሩ እያሉ ብዙዎች የተናገሩት። አብረሽም ጠቅለል ባለመልኩ እባክሽ አትውቀሺም በሆነ ባልሆነው የተለያዩ ግለሰቦች እየመጡ ትዳራችንን ለመበተን በሚጥሩት ልክም አብረሽ አትጓዥ ብሎ ስሜታ የሆነ ነው እሱም ሲመልስ የነበረው። አብረሽ ከተናገረው አቤት ነገሮች ደግሞ አንደኛው ምን ነበረ በትዳሬ ላይ ሆኜ ከአንቺ ጋር ሆኜ የማገጥኩት ሌላ ነገር ያረግኩት ነገር ካለ ልጠየቅበት። ከዚህ በፊት ስላለኝ ሕይወት ግን ሚዲያ ላይ መጥቼ መለፍለፍ መናገርም አይጠበቅብኝም ሲል የተናገረው ብዙዎች ንግግሩንም በማስመልከት እባክሽ ንን ነገሩን ስሚ ክፍተትም አትፍጠሪ፣ እስቲ በቅርበት ሆናችሁ ችግራችሁን በውስጣችሁ ለመፍታት በጓዳችሁም ለመማከር ወስኑ እያሉ ብዙዎች የተናገሩት ማለት ነው። ያው እንግዲህ ጉዳዩ ትንሽ ወሰብሰብ ያለ ይመስላል። እንግዲህ የሩታን ማርገስ ተከትሎ አብርሽ ቤተሰቦች እናቱ አባቱ እህቱ እጅግ በሁኔታው ተደስተው በጣም በጉጉት ላይ ነው የሚገኙት። ታዲያ እንግዲህ አሁን ደግሞ ሌላ አዲስ ነገር መፈጠሩ ለዚህ ቤተሰብ ደግሞ ሌላ የሚያራርቅ ነገር እንዳይሆን የተፈራው አብርሽም ደጋግሞ ደጋግሞ የተናገረው አሁን ላይ ደስተኛ ሆንን ስንኖር እንደዚህ አይነት ነገር ተከስቶ አንቺም ደግሞ በዛው እየተበጠበት ጭራሽ ክፍተት እንዲፈጠር ማድረግሽ አናዶኛል ብሎ ነው ስሜታ የሆነ የተናገረው። ብዙዎቻችን እናስታውሳለን ከጥቂት ወራት በፊት የማይገቡ ነገሮች በመካከላቸው ተፈጥረው እስከ መለያየት ደረጃ ደርሰው ነበር። ታዲያ እንግዲህ የአብርሽ አባት ከሚኖሩበት ቡታጅራ ድረስ ነው ይህንን ነገር ጉዳይ ብለው አዲስ አበባ በመምጣት አብርሽንም፣ ሩታንም ጓደኞቻቸውንም በመጥራት እባካችሁ መሀላችሁ ምንም አይነት ክፍተት አታስገቡ፣ ጥልንም አትጣሉ፣ እኔ እንደዚህ አይነት ነገር ከእናንተ መስማት አልፈልግም በማለት ጭምር ሁለቱንም ሰብስበው አስታርቀዋቸዋል። ታዲያ ከዛ በኋላ ዱባይ ሄደው ሰርጋቸውን አድርገው ነበር። ከዱባይ ሲመለሱም ሩታ ርጉዝ መሆኗ ተገልጾ ነበር። ከእንደዚህ አይነት ጉዳይ በኋላ ነው እንግዲህ እንደ አዲስ ደግሞ የድሮ ፍቅረኛው ነኝ ያለች ግለሰብ ነፂ መታ የተናገረችው ማለት ነው። ነፂ የተለያዩ ቪዲዮዎች እየለቀቀች ነው አሁንም ሆስፒታል ውስጥ ሆናም የሆነ ቪዲዮ ተለቅቆ ነበረ። እጅግ በሁኔታው ተናዳ፣ በተለይ ደግሞ በአብርሽ መከዳቷ ሕይወቷን እንዳመሰቃቀለው እናቷም በእሷ በጣም ተጨንቃ ከሰውነት ጎዳና ሁሉ ወጥታለች በማለት ነው ብዙ ነገርን የተናገረችው። አብርሽ በእኛ ቤተሰብ ብዙ አድርሶብናል፣ የእኔንም እውነት ስሙኝ ስትልም ተደምጣለች። ያው የአብርሽ ድሮ ፍቅረኛ ብዙዎቻችን የምናውቃት ፍቅር ነበረች። አሁን ደግሞ እንግዲህ ነፂ የምትባል ግለሰብ መታለች። እኛ ለቀል ነው ብለን ስናስብ እሷ የተለያየ ፎቶ ከእሱ ጋር ያሳለፈችውን እያወጣች ትገኛለች ማለት ነው። በቀጣይ እንግዲህ እቺ ግለሰብ ምን እንደምታስተላልፍ ምን እንደምትናገር አብረን የምንመለከተው ይሆናል። ጠቅለል ባለመልኩ ግን የጋሽዬ ልጆች ሰሞኑን ያሉበት የፍቅራቸው ሁኔታ በጣም በዛም በዚህም ብዙዎችን በተለይ ወዳጆች አድናቂዎቻቸውን እያስጨነቀም ይገኛል ማለት ነው። ለሁሉም የምንመኝላቸው እንደው ጥሩ መስማማትን እንዲያመጣላቸው ነው። ለብሩክና ሀይሚም ማካከላቸው እንደዚህ አይነት ነገር እየገባ በጣም ክፍተት እንዳይፈጥር ሽና ሩታ ማካከልም ያለው ጉዳይ ደግሞ እጅግ አሳሳቢ ደረጃ ደርሶ ድጋሜ ወደሌላ ሌላ ወዳልተፈለገ ነገር እንዳይገቡ ብዙ ወዳጆቻቸው ተጨንቋል። በተለይ ደግሞ ከሰሞኑ ሩታ እርጉዝ መሆኗን ተመልክተው እባክሽ ሩታ አትናደጂ፣ አብርሽም ቢሆን ተረዳት። ትንሽ የሚያነጫንጫት የእርግዝናው ሁኔታም ነው። የተለያዩ መረጃዎችንም ስትሰማ መከፋቷ አይቀርም። በተቻለ መጠን ታግሰ ለማለፍ ሞክር። በማካከላችሁ ክፍተት ተፈጥሮ ድጋሜ እንደበፊቱ እንደ በፊቱ መለያየት እንዳይመጣ ጠንክራችሁ በርትታችሁ በጓዳችሁ ውስጥ እርቅ ለማድረግ ሞክሩ ሲሉ ብዙዎች መልእክታቸውን አካፍለዋል ማለት ነው። ጠቅለል ባለመልኩ እንግዲህ ዛሬ ይዘንላችሁ የመጣነው የጋሽዬ ልጆችን በተመለከተ ነበረ። ለሁሉም እርቅን ፈጣሪ አምላክ እንዲያመጣላቸው የእውነት ከልብ ተመኘን። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ ሰላም።